ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሁሉ ይደረሳችሁ እያልን የጣና ቴሌቪዥን የቀን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ርዕሶቹን እናስቀድም። አቶ አረጋ ከበደ በመጨረሻም ያመኑ ይመስላል። የተከማቸ ገንዘብ በልተናል፣ የበላነውን ግን መተካት አልቻልንም ሲሉ የተናገሩት አቶ አረጋ ከበደ ከዚህ በተጨማሪም በራሳቸው ላይ የተኮሱት ነው የተባለላቸውን አደገኛ ንግግርም ተናግረዋል። አቶ አረጋ የተናገሩት አደገኛ ንግግር ምንድን ነው? በዜናችን የሚደመጥ ቀዳሚ መረጃ ነው። ወሎ ቤተ አማራና ሸዋ ላይ ፋኖ ድል የተቀዳጀባቸውን ውጊያዎች አድርጓል። ሸዋ ላይ መውጫ አጥቶ የሚተራመሰው የብልጽግናው ሰራዊት ዛሬ የገጠመውን ከባድ ምታ አስመልክቶ የፋኖ መሪ የሰጠው አስተያየት አለም በዜናችን ይደመጣል። ወሎ መቄት አውራጃ ለጣና ቴሌቪዥን የደረሰው የህዝብ አስተያየት ደግሞ አሁንስ አበዛችሁት፣ ካልተስማማችሁ አርፋችሁ ተቀመጡ የሚለው የህዝብ አስተያየት በዜናችን በዝርዝር ይቀርባል። ተሰሙታላችሁም። ጎንደር ከተማና በዙሪያዋ የተፈጸመው ምንድን ነው? የሚለውን አሁናዊ ሁኔታ አጣርተን ያሰናዳነው መረጃ ሰዓቱን ጠብቆ የሚቀርብ ሌላው የግንባር ዜናችን ነው። እናስደምጣችኋለን። የብልጽግናው ገመና በየቀኑ መጋለጡን ቀጥሏል። ውሸት፣ ጭካኔና የሀብት ብክነት መገለጫው የሆነው የብልጽግናው አገዛዝ እኔ አልገደልኩም ካላመናችሁ እጅን አሽትቱ ሲል አይኑን በጨው አጥቦ የሰጠው ማስተባበያ አለ። ይህ የብልጽግናው ማስተባበያ ምንድን ነው? ጣና ቴሌቪዥን ለሰዓቱ ዜና አዘጋጅቶታል። በሰዓቱ ይደመጣል። የሕግ ምሁራንና የፖሊስ አባላትም አስተያየታቸውን ሰጥተውናል፣ ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነው የግንቦት 12 ቀን 2017 ዓ.ም የቀን ዜናችን ከዚህ ሰዓት ጀምሮ ይደመጣል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። አብራችሁን ቆዩ። በቅድሚያም አረጋ ከበደን የሚመለከት መረጃ እናጋራችሁም። ከባድ ፈተና የሆነብን ጎጠኝነት ነው፣ አቶ አረጋ ከበደ። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የአስተዳደራቸው ፈተና የሆነባቸው በአመራር በነጋዴውና በጸጥታው መዋቅሮ ውስጥ የገባው የከፋ ጎጠኝነት መሆኑን ተናግረዋል። የጎጥ መነጽር የተተከለልን ሰዎች በተቻለ መጠን ከዚህ እንውጣ፣ እናዝጋ። የህብረተሰብ ጥቅም ማስከበር የቡድኖች ወይ ግለሰብ ጥቅም ማስከበሪያ ነው። በፖለቲካ አመራር፣ በነጋዴ፣ በጸጥታ ኃይል ቅንጅት ጭምር የሚገለጽ ሊሆን ይችላል። ይህን ማስወገድ መቻላለን። አቶ አረጋ ከክልሉ ሹመኞቻቸው ጋር ባደረጉት ውይይት ላይ ባቀረቡት ሪፖርትና ወደፊት መንግስታቸው ስልጣን ላይ የሚቆይ ከሆነ ሊፈጽማቸው ስለሚገባቸው አራት ነጥቦች ሲናገሩ የከፋ ጎጠኝነትና አንድን አካባቢ እየጠላ ሌላን አካባቢ ብቻ እየወደደ ሕዝብን አገለግላል የሚል አመራር በስቷል። በንግዱ ማህበረሰብም ቢሆን ይህንን መሰረት ያደረገ መገፋፋት ሲኖር፣ የጸጥታ መዋቅሩም ለጎጡ ጥቅመኛ ሲል በጎጠኝነት የሚፈትነን ብዙ ነው ብለዋል። በዚህ የአቶ አረጋ ከበደ ንግግር ዙሪያ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኞች ሲናገሩ በዚህ በሽታ ክልሉ እንዲጠቀ ዋናው አቀናባሪው ማን ሆኖ ነው እሳቸው ሌላው ላይ ጣታቸውን የሚቀስሩት? ከላይኛው መዋቅራቸው እስከ ታችኛው የካድሬ ስብጥራቸው ጎጥን መሰረት ያደረገ የሹመት አሰጣጠ ሪፎርምን የሰሩት ማን ሆኖ ነው ሲሉ አስተያየታቸውን በጥያቄ ይጀምራሉ። አስተያየት ሰጪው የፖለቲካ ተንታኝ ሲቀጥሉም በካቢኔ መዋቅር፣ በክልሉ ዋና ከተማና በንግዱ ዘርፍም ቢሆን አቶ አረጋ እያስፈጸሙት ያለውን አማራን የማይመጥን አካሄድ ህዝብ የማያውቅ ይመስላቸዋል። እውነታው ግን በምንም መመዘኛ ለአማራ ህዝብ መከራን የሚያመጣ አማራዊ አንድነቱን ብቻ ሳይሆን የግዛት አንድነቱንም የሚያሳጣ እጅግ አደገኛ አካሄድን ተግባራዊ እያደረገ ያለው የአረጋ ከበደ ብአዴን ካቢኔ ነው። ከፍተኛ የመሬት ወረራና የግዛት መስፋፋት እንቅስቃሴ ውስጥ የገባውን ኃይል ከጀርባ ሆኖ በመደገፍ የህግ ማዕቀፍ በመስጠትና ተቋማትን በመቆጣጠር የሚሰሩትን የአቶ አረጋን ስራ ብልሁ የአማራ ህዝብ የሚያውቅ አይመስላቸውም በማለት አስተያየታቸውን ሰጥተዋል። ሌላው ለጣና ቴሌቪዥን አስተያየታቸውን የሰጡት የደብረ ብርሃን ዩኒቨርሲቲ መምህር በበኩላቸው የአቶ አረጋን ንግግር በቴሌቪዥን ስሰማው ያስታወሰኝ አንድ የቆየ ሀገራችንን ብሂል ነው። በሬ የጠፋበት አርሶ አደር በሬውን ሲፈልግ ውሎ ቤቱ ሲገባ በሬህን አገኘህ ወይ ተብሎ ሲጠየቅ ከሌባዬ ጋር ስፈልግ ውዬ እንዴት አገኘዋለሁ ብሎ የመለሰው የአገራችን አባባል አለ። አቶ አረጋም እሳቸውና የሚመሩት አስተዳደር በጥናት የሚያስፈጽመውን የአማራ ህዝብ መከራ አዋላጅ ፖሊሲ ተመልሰው ይመጡና ችግሩን በሌላው ላይ ያሳብቡታል። እውነታው እሳቸውና የጥቅም ሰንሰለታቸው መጋረጃ ዘግተው የሚሰሩት ራሳቸው መሆኑ ነው ብለዋል ምሁሩ። አክለውም ብአዴን በስልጣን ላይ እንዲቆይ የአማራ ህዝብ በጋራ መቆም የለበትም፣ ለዚህ ደግሞ የራሱን የጥቅም ትስስር ይፈጥርና ቡድኑን አካባቢያዊ ስያሜ ሰጥቶ ተጠቃሚነቱን ያገኘው እኔ የአካባቢው ተወላጅ ስለሆንኩ ነው፣ ይህን ግንኙነታችንን ማጠንከር አለብን እኛ ካልተጠናከርን እነንትና ከነጠቁን ያልቅልናል እያለ ይነግረዋል። በዚህ የተነሳም የተለያዩ አማራዊ ማኅበራዊ መስተጋብሮችን እየተጠቀመ የራሱን የጥቅም ትስስር የሚፈጥር ቡድን መስርቶ የባዲንን የፖለቲካ ሥልጣን እንዲጸናለት ያደርጋል። አሁን አሁን ደግሞ ይህንን ነውሩን በማኅበራዊ ሚዲያ አክቲቪስቶችና ለክብራቸው የማይጨነቁ የሚዲያ ባለቤቶችንም እየተጠቀመ ጎጠኝነትን የበለጠ ስር እንዲሰድና ውስብስብ እንዲሆን ያደረገው ራሱ የአረጋ ከበደ አስተዳደር ነው ሲሉ ተናግረዋል። አቶ አረጋ ከበደ ለበታ ሹሞቻቸው ያቀረቡት ሌላው የሪፖርታቸው ሐሳብ እስካሁን የተከማቸ ሀብት በልተናል፣ በበላነው ልክ ግን መተካት አልቻልንም ሲሉ የሚመሩት መንግሥት ስንቀፈጅነቱን ገልጸውታል። አቶ አረጋ በዚህ ንግግራቸው ያቀረቡት ሐሳብ ብልጽግና ምርትን ከማስፋት ይልቅ እንደ ተባይ የተከማችን በመብላት ላይ መሆኑን ሳይደብቁ ተናግረዋል። በአገር አቀፍ ደረጃም ቢሆን የብልጽግናው ሊቀመንበር በሚከተሉት የብልጭልጭ ፕሮጀክትና እስከ ሞት ድረስ እታምንለት አለው በሚሉት ጦርነትን የማስቀጠል ዓላማ የአገሪቱ ሀብት መውደሙ ይታወቃል። ለቤተ መንግሥት ግንባታና በዓለም አቀፍ ሰብዊ መብቶች ተቋማት ጭምር ውግዘት የገጠመው የኮሪደር ልማት እንዲሁም በሎጆዎች ግንባታ ብቻ ወደ ሦስት ትሪሊየን ብር ገዳማ ወጪ የሆነ ሲሆን በጦርነቱ ደግሞ ከአራት ትሪሊየን ብር በላይ ወድመዋል። አቶ አረጋም ከሹሞቻቸው ጋር ባደረጉት ውይይት የተከማቸ ሀብት በልተናል፣ የበላነውን መተካት ግን አልቻልንም ሲሉ የተናገሩትም የብልጽግናው አገዛዝ የሚከተለውን ስንቀፈጅ ፖሊሲ በግልጽ ምስክርነት የሰጠ መሆኑን ተንታኞች ተናግረዋል። የቀን ዜናዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። መራ ቤቴ የገባው የብልጽግና ሰራዊት መውጣት አልቻለም ተባለም። የብልጽግናው ሰራዊት በአማራ ክልል ገብቶ ለመውጣት ፈተና ከሆኑበት ቀጠናዎች አንዱ በሆነው መራቤቴ አውራጃ ዛሬም ከባድ ጉዳት ደርሶበት ከፍተኛ ኃይሉን አጥቷል። በመራ ቤቴ አውራጃ ሶራምባ ቀበሌን ጨምሮ በሶስት ቀበሌዎች ዛሬ ከማለዳው ሁለት ሰዓት ጀምሮ በተከፈተበት ውጊያ ከፍተኛ ኃይሉን እንዳጣ የታወቀ ሲሆን የዜና እስከ ተጠናቀረበት ሰዓት ድረስ ከአስር በላይ የሰራዊቱ አባላት መሞታቸውን ምንጮቻችን ገልጸዋል። ጦርነቱን እያካሄደ ያለው የአማራ ፋኖሹ ጠቅላይ ግዛት አጤ አምደጽዮን ኮር ደጃዝማች ተሰማ እርገጤ ክፍለ ጦር መሆኑን የገለጹት ምንጮቻችን በውጊያው የብልጽግና ሰራዊት ካምፑን መልቀቁንም ተናግረዋል። ይህ በእንዲህ እንዳለ በወሎ ቤተ አማራ ጠቅላይ ግዛት መቄት አውራጃ ላይ የብልጽግና ሰራዊት ከፋኖ በደረሰበት ምት ከፍተኛ ኪሳራ ደርሶበታል። በቅርቡ ህዝባዊ ቢተኝነት ያሰጋው የብልጽግናው አገዛዝ መምህራንንና የጤና ባለሙያዎችን በየወረዳው መሰብሰብ ጀምሯል። የዚህ ተልዕኮ አካል የሆነውና የባዴን ከፍተኛ ባለስልጣናትን አጅቦ ወደ ስብሰባ ያቀናው የብልጽግና ሰራዊት መቄት አውራጃ ሀና መኳድ በተባለ ቦታ ላይ ከፍተኛ ከባድ ውጊያ ገጥሞታል። ባለሥልጣናትን በአራት ፓትሮል አጅቦ ይንቀሳቀስ የነበረው ይህ ኃይል በፋኖ በገጠመው ድንገተኛ ጥቃት የተነሳ ለሰዓታት በተደረገ ውጊያ ከሞት የተረፉ አባሎቹንና የባድን ካድሬዎቹን ይዞ ወደ ኋላ መመለሱን የፋኑ ምንጮቻችን ገልጸዋል። የአካባቢው ነዋሪዎች በበኩላቸው መንግስት ከአመት በፊት እንኳን በገጠር ቀበሌ ወርዶ መምህራንን መሰብሰብ ይቅርና በወረዳ ከተሞችም ተረጋግቶ መቀመጥ አይችልም ነበር። ነገር ግን የፋኑ መሪዎች በግል የሥልጣን ጥቅምና በትግል ጥራት ልዩነት የተነሳ በመጓተታቸው ብልጽግና በዚህ ደረጃ ገጠር ድረስ ወርዶ መምህራንንና የጤና ባለሙያዎችን እየሰበሰበ ይገኛል ሲሉ ቁጭታቸውን ገልጸዋል። አስተያየት ሰጪዎች አክለውም አሁን እየተካሄደ ያለው ትግሉ በጀመረበት ፍጥነትና ቅርጽ ሳይሆን የተበጣጠሰ የደፈጣ ጥቃት እንጂ የተቀናጀ ውጊያ አይደለም። በዚህ ውስጥ ደግሞ መንግስት በየጊዜው ኃይሉን እየጨመረና መዋቅሩንም እየተከለ ነው። የፋኖ መሪዎች ከዚህ ስህተታቸው ተምረው አንዱ ሌላውን ማሳደዱን ትቶ ወደ አንድነት መምጣት ካልቻሉ በእርግጠኝነት ከወራት በኋላ ብልጽግና ምርጫውን ተረጋግቶ ያካሂዳል። ይህ እንዳይሆን ግን የፋኖ መሪዎች ቆም ብለው ሊያስቡና የሕዝብ መከራ የሕዝቡ መከራ ሊሰማቸው ይገባል በማለት ተናግረዋል። በተለይም የሕወሓትና የብአዴን ሦስተኛው ትውልድ በአማራ ፋኖ ትግል ውስጥ እጃቸውን ማስገባታቸው ለብልጽግና ፎይታን እንደፈጠረለት ገልጸው የፋኖ መሪዎችን አምነናቸው ነበር የደገፍናቸው። ነገር ግን በዚህ ሁኔታ ትግላችን መጠለፉ ያሳዝናል ብለዋል። የብልጽግናው መንግስት በፋኖ ውስጥ የሚታዩትን ያሰላለፍ ልዩነቶች እና ከሌሎች ኃይሎች ጋር የሚያደርጓቸውን ግንኙነቶች ያጣውን ህዝባዊ ቅቡልነት ለመመለስ እና መዋቅሩን ለመትከል እየተጠቀመበት መሆኑን በተደጋጋሚ መዘገባችን ይታወሳል። የቀን ዜናዎቻችን እንደቀጠሉ ናቸው፣ አሁንም አብራችሁን ቆዩ። ጎንደር ላይ የተፈጠረው ምንድን ነው? የብልጽግናው ሰራዊት ጎንደር ከተማ ላይ ትናንት ሌሊት በከፈተው ጦርነት ህዝብን ሲያሸብር ማደሩን የከተማዋን ነዋሪዎች ተናገሩ። ጎንደርን የቱሪስት ማዕከል እናደርጋለን፣ እንሞሽራለን፣ ወዘተ እያለ በሚዲያ ፕሮፓጋንዳ ህዝብን የሚያደነቁረው የብልጽግናው አገዛዝ ትናንት ሌሊት ግን ከተማዋ መሃል ተኩስ ከፍቶ ነዋሪውን ሲያሸብር ማደሩን ገልጸዋል። በተኩሱ የተጎዳ ሰው ስለመኖሩ የተረጋገጠ መረጃ ባይኖርም ከተማዋ መሃል ላይ ተኩስ ለመክፈት የተገደደበት ምክንያት ፋኖ ገብቷል የሚል የተሳሳተ መረጃ በመያዝ እንደሆነ የጣና ቴሌቪዥን ምንጮች ተናግረዋል። ምንጮቻችን አክለውም እንደ መንግስት ኃላፊነት የማይሰማው የኋላ ቀሮች ስብስብ ስለሆነ እንጂ ትልቅ ከተማ ላይ በሌሊት ተኩስ ከፍቶ ህዝብን ማሸበር በራሱ ትልቅ ወንጀል ብቻ ሳይሆን የለየለት ጽንፈኝነት ነው ብለዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በጎንደር ከተማ አቅራቢያ ማክሰኝት ወረዳ ላይ የአካባቢው ህዝብ ዓመታዊ የንግስ በዓል እያከበረ ባለበት በዛሬው ዕለት የአርሶ አደሩን መኖሪያ ቤት በእሳት አቃጥሏል። የአማራ ፋኖ ጎንደር ጠቅላይ ግዛት ዛጽቆቹ ክፍለ ጦር ቃል አቀባይ አርበኛ ይሸዋስ ቢተው ለጣና ቴሌቪዥን እንደገለጸው የአካባቢው ማህበረሰብ ዓመታዊ የንግስ በዓል እንደሚያከብር የሚያውቀው የአማራ ፋኖ ህዝቡ ተረጋግቶ በዓሉን እንዲያከብር የአንድ ቀን የተናጠል ተኩስ አቁም አድርጎ ነበር። ሆኖም ይህን የተረዳው የብልጽግና ሰራዊት የህዝብ ሴት፣ ባህል፣ ሃይማኖትና ወታደራዊ ሳይንስን በጣሰ መልኩ በህዝብ ላይ ጭካኔ የተሞላበት የጦር ወንጀል መፈጸሙን ተናግሯል። በዚህም አንድ ክሊኒክን ጨምሮ ሌሎች መኖሪያ ቤቶችን በግፍ ማቃጠሉንም አርበኛ ሸዋስ ለጣና ቴሌቪዥን አስታውቋል። የስርዓቱ መከላከያ የስርዓቱ ኃይል በጣም ጸረ አማራ፣ ጸረ እምነት መሆኑን የምናቀው በዕለተ ሚካኤል፣ በአመቱ ሚካኤል ጸረ እምነት ጸረ ኦርቶዶክስ መሆኑን የሚያስመሰክር በጣም ገራሚ ንጹሀንን ቤተክርስቲያን የሚስሙ ሰዎች ገሏል። ሁለት ግለሰቦችን ገሎ ሄዷል። ከአራት በላይ ቤቶችን አቃጥሏል። ከስድስት በላይ የግለሰብ መሳሪያ ዘርፎ ሄዷል። ከዚህ ላይ በደንብ መናገር የምንፈልገው ስርዓቱ ፀረ ሃይማኖት፣ ፀረ አማራ፣ ፀረ ሰው መሆኑን በደንብ መገለጽና መነጋገር ያስፈልጋል። እና በእኛ በኩል ከአሁን በፊትም በተደጋጋሚ ስናገር እንደነበረው ስርዓቱ አማራን የሚጠላ እምነትንም የሚጠላ ክርስቲያንንም ሙስሊምም ጭምር ማለት ነው። ዛሬ በጣም የሚቀርበው ከቤተ ክርስቲያን ሲመጡ የነበሩ ሚካኤል ስለነበረ ቤተክርስቲያን ስሞ ሲመጡ የነበሩ ሰዎችን ገሏል። ለምሳሌ እንዳብነት መጥቀስ የምንችለው አንድ ቤተክርስቲያን ስሞ ሲመጣ የነበረውን የሰላሳ ሁለት ዓመት አርሶ አደር አስማማ ወርቁ የሚባል ገበሬ ገሏል። አሁን ዛሬ ምንም ዛረግ ነጠላ የለበሰ ቤተክርስቲያን ስሞ የሚመጣ ሚካኤል ስሞ የሚመጣ ሰው ገሏልና ስርዓቱ ምን ያህል ክፉ፣ ምን ያህል አስቀያሚ፣ ምን ያህል ፀረ እምነት፣ ምን ያህል ፀረ ብሔር መሆኑን መግለጽ እፈልጋለሁና ልዩ ጎጡ ደንፈሰ የሚባል ጎጥ ነው ይሄ ድርጅት የተፈጸመው። ከዚህ በተጨማሪ ስርዓቱ የእኛን ሰራዊት የፋኖን ሰራዊት መዋጋት ሳይሆን ንጹሃንን በየቦታው ባገኘበት መደምሰስ ባገኘበት መግደል። ከዛሬ ሁለት ቀን በፊት በሰጠው መግለጫ እንደሚታወቀው መኗቸው ሁሉ የከብቶችን መኖ ሁሉ የሚያቃጥል ለምባ ላይ በጣም ብዙ መኖ ከሰባት ስምንት ሺ በላይ የሚፈጅን የከብቶች አገዳ ገለባ የሚያቃጥል የንጹሃንን ቤት የሚያቃጥል ንጹሃንን የሚገል ጸረ ሰው መሆኑን ዛሬም እያሳየ ነውና የዓለም የዓለም ህዝብ የኢትዮጵያ ህዝብ ይህን በደንብ መረዳት አለብን። በሌላ ዜና የአማራ ፋኑ ጎንደር ጠቅላይ ግዛት እዚያ አንበሳው ጋይንት ክፍለ ጦር በጋይንት አውራጃ ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። በአርበኛ መላኩ ዋለልኝ የሚመራው የአንበሳው ጋይንት ክፍለ ጦር በሁለት ግንባሮች ከፍተኛ ውጊያ ሲያደርግ ማደሩን ከቦታው የደረሰን መረጃ ያመላክታል። የብልጽግና አገዛዝ ህዝባዊ ተቃውሞ ያስነሱብኛል ብሎ የፈራቸውን የጤና ባለሙያዎችንና መምህራንን ማሰሩን ተከትሎ የአንበሳው ጋይንት ክፍለ ጦር ውጊያ በመክፈት አራት የብልጽግና ሰራዊትና ሁለት ሚሊሻ ላይ እርምጃ ወስዷል። የሜጀር ጄኔራል ውቫንት አባተ ተወርዋሪ ክፍለ ጦርና አንበሳው ጋይንት ክፍለ ጦር በቅንጅት ባደረጉት ውጊያ በብልጽግናው ሰራዊት ላይ ድል መቀዳጀታቸውን ገልጸው ጠላት የተሳሳተ ግምገማ ነበረው። በተለይም ሁለት ወንድሞቻችን ትግል አቁመው ወደ ብልጽግና መግባታቸውን ተከትሎ የእኛ ሰራዊት ሞራሉ የተጎዳ መስሎት ነበር። ነገር ግን የታላላቆቹ አርበኞች ኮሎኔል ታደሰ ሸቴና ሜጀር ጄኔራል ከፍ ያለው ደሴ አደራ ቃል ያለብን ታጋዮች የጠላትን ግምገማ ስህተት መሆኑንና ለጸጸት የሚዳርገውን ድል ተቀዳጅተናል ብለዋል። ታላቁ አርበኛ የጀግንነት ምሳሌና የፋኖ ትግል ምልክት የሆነው አርበኛ ሜጀር ጄኔራል ከፍ ያለው ደሴ በህዋ ተላላኪ ባንዳዎች የተገደለው ሚያዝያ 3 ቀን 2017 ዓ ም ነበር። በነገ ውለት የአርበኛው የ40 ቀን መታሰቢያም ይሆናል። በመጨረሻም ወንጀሉ የተጋለጠበት ብልጽግና በማስተባበያ ተከስቷል። የብልጽግናው አገዛዝ ከዓመት በፊት በምርመራ ላይ በጭካኔ የተገደለውን አቶ ኢሳያስ በላይን በተመለከተ በቅርቡ የምርመራ ዘገባ ወንጀሉ መጋለጡ ይታወሳል። በዚህ ዘገባ ወንጀሉ መጋለጡ ያሳሰበው የብልጽግናው አገዛዝ በፌዴራል ፖሊስ በኩል ዛሬ ማስተባበያ ሰጥቷል። የኢትዮጵያ ፌዴራል ፖሊስ ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ አሰቃቂ በሆነ ሁኔታ ተገደለ ተብሎ በአንዳንድ ሚዲያዎች እየተዘዋወረ የሚገኘው መረጃ ሐሰት ነው ሲል ማስተባበያውን የሚጀምረው የብልጽግናው ፖሊስ ኮሚሽን የአቶ ኢሳያስ ግድያ ላይ የተጣራ የሐኪም ማስረጃ ብሎ ያቀረበው ሰነድ ራሱ ፖሊስ አዛዥና መርማሪ ሆኖ ያሰናዳውን ሰነድ ነው። በዚህ ዜና የሚታየው ይህ የምርመራ ሪፖርት በሚል የቀረበው ሰነድ አቶ ኢሳያስ የሞተው በራሱ የግል ጤና እክል እንደሆነ በመግለጽ ሚዲያዎችን ደግሞ ይወነጅላል። የግለሰቡ አሟሟት እውነታዊ ሆኖ ሳለ የፖሊስን መልካም ስም ለማጉደፍ በየትኛውም ቦታ ሆነው በዚህ መልኩ ሀሰተኛ መረጃዎችን እየፈጠሩ በሚያሰራጩ የሚዲያ አካላት ላይ ህጋዊ እርምጃ ወስዳለሁ ሲልም የብልጽግናው ፌዴራል ፖሊስ ራሱን ለመከላከል የተጠቀመው መከራከሪያ ደግሞ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ከሪፎርሙ በፊት እንደነበረው ኃይል የተቀላቀለበት ምርመራ የሚያካሄድ አይደለም በማለት ነው። ነገር ግን ይህ ራስን የመከላከያ ሀሳብ ፍጹም ተቋማዊ ውሸት መሆኑን የሚገልጹት የዓይን እማኞች ከቀድሞው የባሰ ሰቆቃና ድብደባ የሚፈጸመው ዛሬ ነው ሲሉ የደረሰባቸውን ድብደባ በመጥቀስ ምስክርነታቸውን ሰጥተዋል። አቶ ኢሳያስ በምርመራ ላይ በደረሰበት ድብደባ መገደሉን አስመልክቶ ዓለም አቀፉ ሚዲያዎችም ሆኑ የሟች ቤተሰቦች ዛቻ እና ድብደባ የደረሰባቸው መሆኑም አይዘነጋም። አስተያየታቸውን ለጣና ቴሌቪዥን የሰጡ የህግ ምሁራን በበኩላቸው በአቶ ኢሳያስ አሟሟት ጉዳይ ፖሊስ በወንጀሉ ከሌለበት መጀመሪያውኑ ለምን ማዋከብና ቤተሰቡንም ማሳደድን ፈለገ? የሟችን አሟሟት የሚያውቁ የፖሊስ አባላትንስ ለምን መሰወርና መግደል አስፈለገው? የዛሬው መግለጫቸው የሚያረጋግጠው ወንጀሉን ፈጽመው ከህዝብ ተደብቆ ይቀራል ብለው አስበው የነበረው እቅዳቸው በመክሸፉ ራስን ለመከላከል የተወሰደ የጥድፊያ ሩጫ ነው ብለዋል። የህግ ባለሙያው አክለውም የብልጽግና ስርዓት በህዝብ ላይ የሚፈጽመው ሰቆቃ ይህ ብቻ አይደለም። ሚዲያዎች ያልደረሱበት በርካታ የሰብአዊ ግፍና ሶቆቃ የተፈጸመባቸው ንጹሐን አሉ። የአቶ ኢሳያስ በላይ አገዳደል በሚዲያ ስለወጣባቸው ነው እንዲህ የሚጣደፉት ሲሉ በፍርድ ቤት የተከማቹ መዝገቦችንና በግል ለሳቸው የሚደርሳቸውን የሙያ ድጋፍ ፈላጊዎችን አቤቱታ በመጥቀስ የአገዛዙን ነውረኝነት ተናግረዋል። በዚህ ደብዳቤ ላይ እንደሚታየው የብልጽግናው ፖሊስ ኮሚሽን ሟች አቶ ኢሳያስ በድብደባ እንዳልሞተ ለማሳየት በጥንቃቄ ያሰናዳውን ሪፖርት እንመለከታለን። መጀመሪያውኑ ራሱ አጣሪ በራሱ ጽሕፈት ቤት እንዲሰራ አድርጎና ራሱ ተከላካይ ሆኖ የተሰራውን ሪፖርት የሚያጠናቀቀው ሟቹ ምንም አይነት አካላዊ ድብደባ ሳይደርስበት በተፈጥሮ በሽታ ነው ብሎ ይደመድመዋል። ይህን የተመለከቱ አንድ የፖሊስ አባል ለጣና ቴሌቪዥን ሲናገሩ አልበላሽምን ምናመጣው ያስታውሰኛል ሲሉ አስተያየታቸውን በአጭሩ ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የሰናዳው የዜና ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።